ስለ ሁሉም ነገር ከሁሉ አስቀድሜ እግዚአብሔርን አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሆን። ከዓመት በላይ ቢሊ ግራሃም ኢቫንጀሊስቲክ አሶሴሽን እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአንድነት ሲመካከሩ፣ ሲሰሩ፣ ሲንቀሳቀሱ ቆይተው አሁን እንግዲህ እግዚአብሔር ፈቃድ ሆኖ ያቺ መጨረሻው ቀናት እየደረሱ ነው ያለው። ለዚህ ያበቃን እግዚአብሔር ስለሆነ ክብሩን የምንሰጠው ለእግዚአብሔር ነው። ዛሬ በዚህ ሰዓት ይሄ ያስፈለገበት ምክንያት አንደኛ ነገር ፕሮግራሙ ስለ ሀገራችን ኢትዮጵያ ሰላም የሚጸለይበት፣ ስለ ህዝቦች አንድነት የምንጸለይበት፣ ስለ ሀገራችን እድገት ልማት የምንጸለይበት፣ እግዚአብሔርን የምንማጸንበት ጊዜ ስለሆነ እንደዚሁም ደግሞ በሁለተኛ ደረጃ እግዚአብሔርን የምናመልክበት በዝማሬ እናመልካለን፣ በቃል እግዚአብሔር ይሰበካል። በዚህ ሁሉ እነዚህ ሁሉ የሚከናወኑበት ፕሮግራም ስለሆነ ፕሮግራሙን በተመለከተ ለህዝባችን ማሳወቅ እና ምን ማድረግ እንዳለባቸው ማሳሰብ ስላስፈለገን የተዘጋጀ መግለጫ የምንበለው ማሳሰብ ማሳሰቢያም ነው። ስለዚህ ሁላችሁንም ከሁሉ አስቀድሜ እንደገና እንኳን ለዚህ ጊዜ አበቃን አደረሰን ለማለት እወዳለውኝ። እግዚአብሔርም ይህን አብቅቶናልና ለዚህ አድርሶናልና ስሙም ከፍ ከፍ እያለ ስለሆነ በተለያየ መንገድ በእኛ ጥበብና ማስተዋል ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ እየሰራ ስለሆነ ሁላችሁም ጌታን ልታመሰግኑ ልታከብሩ ይገባል ብዬ አስባለሁ። እንግዲህ ይህንን እንደ መግቢያ ከተናገርኩኝ ፕሮግራሙ ዋናው ፕሮግራም የሚካሄደው የፊታችን ቅዳሜና እሁድ ነው። ቅዳሜና እሁድ የተለዩ ቀናቶች ናቸው። በመጀመሪያ ደረጃ ሁላችሁም ወገኖች፣ ይሄ ለወንጌላውያን ብቻ ሳይሆን ሁሉም የፈቀደ የሚካፈልበት መንፈሳዊ ፕሮግራም ስለሆነ ሰዎችን እንድትጋብዙ ይዛችሁ እንድትመጡ አደራ ማለት እፈልጋለሁ። ከዚያ ውጭ ግን ፕሮግራሙ በሰዓት ጀምረን በሰዓት መጨረስ እንድንችል በአውቶቢስ የሚያስፈልጋችሁ ቅዱሳን፣ በተለይ አውቶቢሶች በተለያየ ቦታ በተመደበባቸው በተመደቡበት አካባቢ ይቆማሉ። ከስድስት በፊት በምትችሉት መንገድ ብትደርሱና በስድስት ሰዓት አውቶቢሶች ላይ ብትሳፈሩ ጊዜያችንን መጠቀም ያስችለናል። ይሄ በጣም ወሳኝ ነገር ነውና እባካችሁ በስድስት ሰዓት አብያተ ክርስቲያናት በየ በተለይ እሁድ የሚኖረው ፕሮግራም በሁሉም አምልኮ ስላለ ጠዋት ላይ በጊዜ እንዲያልቅ ፕሮግራሙ በማሳጠር እንድትተባበሩ ይሄ ምክንያቱም ይሄ ሀገራዊ ጉዳይ ነው። ትልቅ አገልግሎት ነው። እግዚአብሔር የሰጠን እድል ነው። እግዚአብሔር በሰጠን እድል መንገድ መጠቀም ይገባናል እና ፕሮግራሞቻችሁን አጠር በማድረግ ምዕመናን በጊዜ በታሰበ ቦታ እንዲገኙ እንድታደርጉ በጌታ ፍቅርን ደግሜ አደራ ለማለት እፈልጋለሁ። ስድስት ሰዓት አውቶቡስ የምትፈልጉ አውቶቡሶች በሚቆሙበት አካባቢ እንድትገኙ ከዚያ በኋላ በቀጥታ ወደ መስቀል አደባባይ ጉዞ ያደርጋሉ። እዚያም እየተፈተሸ ሁሉም በጊዜ እንዲገባ አስፈላጊው ዝግጅት ተደርጓል። በተለይም ከጸጥታ አስከባሪ ኃይል ሙሉ ዝግጅት ያደረጉ ስለሆነ ምንም አይነት ችግር ስለማይፈጠር ጊዜያችሁን ሰዓቱ ተጠብቆ ግን ሕዝቡ ወደ መስቀል አደባባይ እንዲተም እንዲሄድ መሆን አለበት እና ጸጥታ አስከባሪዎችንም ተባበሩ። ለኛው ደህንነት ነው፣ ለራሳችን ለጥንቃቄ ነው የሚያደርጉትን በእነሱ በሚፈቅዱትና በወሰኑት መግቢያ መውጫ ውስጥ መስተናገድ አግባብ ይሆናል። ይህንንም ማወቅ ይኖርብናል። በሌላ በኩል እንግዲህ እኛ ክርስቲያኖች ነን። ወንጌል የሰበረን ወንጌል የተቀበልን ክርስቲያኖች ወንጌል ደግሞ ሰውን ይሰራል፣ ይቀርጻል፣ ያስተካክላል፣ ባህሪን ይቀርጻል። ስለዚህ ወንጌልም የሚሰበከው በፍቅር ስለሆነ በምናደርጋቸው እንቅስቃሴዎች ላይ ያንን ወንጌልን የሚያጸባርቅ እንቅስቃሴ እንዲሆን በፍቅር ሰዎችን ሁሉ ማነጋገር፣ መቅረብ፣ መርዳት በተለይም ወደ አደባባይ ስንመጣ ከአደባባይ ስንመለስ በዝማሬ መዘመር ትችላላችሁ። አውቶቡሶች ውስጥ መዘመር እንችላለን። ከዚያ ባለፈ ግን ሌላውን የሚያስከፋ ሌላውን ለሚያስነቅፈን እንዳይሆን እያንዳንድ ወጣቶቻችን ከዚህ በፊት ካደረጋችሁት የበለጠ ጥንቃቄ እንድታደርጉና በፍጹም ወንጌላዊነት ምን እንደሆነ የምታሳዩበት ጊዜ እንዲሆን አጥብቃችሁ እንድትሰሩ ጥንቃቄ እንድታደርጉ አሁንም በጌታ ፍቅር ነው የምለምናችሁ። ለምን ይሄ መልእክታችንን እንደምሰሙ እንደምትቀበሉ አምናለሁ፣ ተስፋም አደርጋለሁ። ለዚህ በምንንቀሳቀሰው በምናደርገው ማንኛውም እንቅስቃሴ ውስጥ ጌታን የሚያስከብር እንደዚህ ነው እንደ ክርስትና የሚያስብል እንዲሆን ማንኛውም ጥንቃቄ እንዲደረግ በተለይም በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በጾም በጸሎት ውስጥ ነው ያሉት። እንዲሁም ሙስሊም ወገኖቻችን በጾም በጸሎት ውስጥ ነው ያሉት። ስለዚህ ሁሉም በገባው መንገድ በጾም በጸሎት ላይ ያለበት ጊዜ ስለሆነ ያን ሁሉ ባከበረ ለሰዎች ያለንን አክብሮት የምንገል በምንገልጽበት መንገድ እንቅስቃሴያችን ሁሉ እንዲደረግ አደራ ደጋግሜ ማለት እፈልጋለሁኝ። በንግግርም ሆነ በምልክት ምንም ሰውን የሚያስከፋ ነገር እንደማታደርጉ ተስፋ አደርጋለሁ። ምክራችንንም ትቀበላላችሁ ብዬ ተስፋ አደርጋለሁ። ከዚህ ውጪ የፕሮግራሙ በሰዓት ተጀምሮ በስርዓት ማለቅ ወሳኝ ስለሆነ ውጤታማ የሚያደርገን ያ ስለሆነ ለዚያ ውጤታማ እንድንሆን የተለያዩ አገልጋዎች ተመድበዋል። በኛው በኩል በራሳችን በቤተ ክርስቲያን በኩል የተመደቡ ወገኖች አሉ፣ አስተናጋጆች አሉ፣ ምክር አገልግሎት የሚሰጡ አሉ፣ የሚጸልዩ አሉ። እነዚህ ሁሉ እናንተን ለማገልገል እዚያ ያሉ ናቸው። ስለዚህ ከእነሱ ጋር ሁሉ እንድትተባበሩም ጭምር ነው ለመናገር የምፈልገው። እግዚአብሔር የሰጠን ጊዜ ነው። እግዚአብሔር በሰጠን ጊዜ በትክክል እንጠቀምበት። አንድ ነገር መልካም ምሳሌነታችንን አሳይተን እንለፍ። ይሄ ራሳችንን፣ ማንነታችንን የምናሳይበት ነው። ከዚያ ውጪ መንፈስ ቅዱስ ከኛ ጋር ነው። እግዚአብሔር ይሰራል። የሚፈልገው የተሰበረ ልብ፣ ቀና ልብ ብቻ ስለሆነ በቅንነት ናፍቀን እንምጣ። ሰው ከሰው ጠብቀን ሳይሆን ከንጉሱ ጠብቀን፣ ከጌቶች ጌታ ጠብቀን ወደ አደባባዩ እየዘመር በሰላም በፍቅር እንድንምጣ እግዚአብሔር መንፈስ ቅዱስ አዲስ ነገር ያደርጋል ብዬ አምናለሁ። ይህ ዘመን ለምድራችን የፈውስ ዘመን ይሆንልን፣ የእርቅ ዘመን ይሆንልን፣ በአንድነት ይበልጥ የምንያያዝ ዘመን እግዚአብሔር ያደርግልን። የአውቶቢስ ሰዎች እያንዳንዱ አውቶቢስ የሚቆምበትን ቦታ በማህበራዊ ሚዲያ መከታተል ይቻላል። በዚያ መልእክቱ ይተላለፋል። አሁን በዚህ ቦታ ላይ ዝርዝሩን መናገር ስለሚያስቸግር በማህበራዊ ሚዲያ ይተላለፋል። በቢሊግራም አሶሲሽን ማህበራዊ ሚዲያ እንዳው፣ እንዲሁም በካውንስሉ። ስለዚህ ይህንን እንድትከታተሉ። ሌላ ከዚህ ውጭ የሚያስፈልግ ካለ ቅድም እንዳልኩት የሚረዱ ሰዎች አሉ በየመንገዱ በመጨረሻ በከተማችን እንግዲህ የተለያዩ ስራዎች እየተከናወኑ ነው ያለው ና በከተማ ውስጥ እየተሰሩ ያሉትን ስራዎች የማያበላሽ እንዳይሆን ቆሻሻ፣ በየመንገዱ የምንጠቀምባቸው መገልገያ እቃዎች በየመንገዱ መጣል እንደሌለብን፣ ይዘን መጣል ባለበት ቦታ መጣል እንዳለብን መቼም ለእናንተ የሚነገር አይደለም እና ለማሳሰብ ብቻ ነው። የከተማውን ውበት እንጠብቅ። አላስፈላጊ ነገሮችን መንገድ ላይ አንጣል። በተፈቀደው የእግረኛ መንገድ ላይ እንመሄድ ይኖርብናል። ያም ደግሞ የጋራ ሀብታችን የሁላችን ሀብት ስለሆነ ብዙ ንብረት ሀብት የፈሰሰበት ስለሆነ ያንን መጠበቅ ከእያንዳንዳችን ስለሚጠበቅ በዚህም በኩል ጥንቃቄ እንዲደረግ እናሳስባለን።